1437 ሳምንታዊው የዐቂዳ ትምህርት የምናቀርብበት ፕሮግራማችን ሲሆን ባለፉት ተከታታይ ወራት በአላህ ስብሐነ ወተዓላ ተውፊቅና ኢዓና የተወሰኑ የዐቂዳ ክታቦችን ዳሰና በሰመጨረሻም ነዋቂዱል ኢስላምን አይተና በዐቂዳ ዙሪያ የተጻፉ ክታቦችን ለሁሉም በሚመጥን መልኩ ማቅረባችንን የምንቀጥል ሲሆን ቢኢዝኒላህ ተዓላ ላኪን መሐል ላይ አንዳንድ ዐቂዳን ሊያበላሹ የሚችሉ ሐቅን የሚፈልጉ ሰዎችን ብዥታ ላይ የሚጥሉ ቁርኣንና ሐዲስን በመተው አሊያ ደግሞ ያለ ቦታ በመረዳትና በማስረዳት ከሐቅ የሚያሰናክሉ ተጣሪዎች የበዙበት ዘመን ላይ ከመሆናችን አንጻር አንዳንድ ዐቂዳ ላይ የሚፈጠሩ ብዥታዎችን ለማከላከልና ሐቅ የሚፈልጉ ሰዎችም ሐቅን ከየትና በምን መልኩ ማግኘት እንደሚችሉ መንገድ ለማሳየት ያክል አቂዳችንን ሊያበላሹ የሚችሉ አንዳንድ አስተሳሰቦችን እንጠነቀቃቸው ዘንድ ልናቃቸው ይገባልና ኸይሩን እንዳወቅነው ሁሉ ሸሩንም አውቀን መጠንቀቅ እንችል ዘንድ መሀል ላይ ይህን ትምህርት ማቅረቡ አስፈላጊና የተሻለ ነው ብለን በማመን እንሻ አላህ ተዓላ ከዛሬ ጀምሮ የአሕባሾች እምነት በሚዛን በሚል ርዕስ ተከታታይ ትምህርቶች ይኖሩናል። ይህ ትምህርትም ኢንሻአላህ ተዓላ ፍትሕ በተሞላበት መልኩ በመረጃ በመታገዝ የተሳሳቱ የምንላቸው እምነቶችና አቂዳዎችንም ከመጽሐፎቻቸው በማንሳት ይህ ከዚህ ማስረጃ አንጻር ትክክል አይደለም፣ ትክክለኛው ይህ ነው ብለን ሐቅን ለሚፈልጉ አላህ ሴት ስብሐነሁ ወተዓላ የቅያማገን የቅያማ ቀን ማዛ አጀብቱም ምን ሙርሰሊን ሲባሉ ትክክለኛውን መልስ መስጠት ለሚፈልጉ ሰዎች መረጃ ለማቅረብ እንሞክራለን። ዓላማችንም የአላህ ባሮችን ከስህተት መጠበቅና ባለማወቅም ይሁን በሌላ ምክንያት ሰውን ከቀጥተኛው መንገድ ያወጡ ወዳልሆነ መንገድ የሚመሩ ሰዎችንም ለመታደግ ጭምር። ሁላችንም አላህ ፊት እንደምንቆም፣ ሽራጥ እንደሚጠብቀን፣ ቀብር እንደሚጠብቀን እናውቃለን። በመላሳችን እንደምንናገረው ሁሉ ልባችንም ሊያምንበት፣ ሊቀበለው፣ ሊያሳስበን ሊያስጨንቀን ይገባል። ሙስሊሞች እስከሆነን ድረስ የሙስሊሞች መታረቂያ፣ የሙስሊሞች መመሪያ ቁርአንና ሐዲስ ነው። ቁርአንና ሐዲስን እስከያዛችሁ ድረስ መቼም ማተሙን ብለውናል ነቢያችን አለይሂ ሰላቱ ወሰላም። ከዚህ ደርስ የሚፈለገው ማንንም አማማ ነው ብሎ መሰረጭ አሊያ ካፍር ነው ብሎ ከእስላም ማውጣት ሳይሆን ሐቅን ግልጽ ማድረግ ነው። ሐቁ ግልጽ ሲወጣ ሁሉም ይለያል። ለሐቅ በመተናነስ ሐቂቱ ጋ ነው ብሎ ወገንተኝነትን ጭፍንነትን በመተው መረጃዎችን ማገላበጥና እንደዚሁ እዚህ ደርስ ላይ የሚነሱ ነጥቦችንም በዐድልና በፍትሕ ሐቅን ማወቅ በሚፈልግ መንፈስና ልቦና ለብ ብሎ ማድመት፣ ትክክል ያልሆነውን መመለስ፣ ሐቅ የሆነውን ከቆርዓንና ከሐዲስ አመሳክሮና ደጋግ ቀደምቶች የነበሩበት ጎዳና ይህ ነው አይደለም ብሎ ፈትሾ ነፍስን ማዳን። የአሕባሽን ፊክራ የአሕባሽን ዐቂዳ ትክክል ነው ብለው አምነው የሚከተሉ ሰዎችም በዚህ ደርሳችን ላይ የምናነሳቸው ነጥቦችን በፍትሃዊነት በገለልተኝነት ትኩረት ሰጥተው እንዲያዩዋቸውና መረጃ ያለውን እንደ መረጃ ሊቀበሉ መረጃ ትክክል አይደለም የሚሉትንም ትክክለኛውን መረጃ ከቁርአን ከሐዲስ ከሶሐቦች እና ከታቢዒዎች እንዲፈልጉለት አደራ እንላቸዋል ቀደም ሲል እንደተጠቀሰው የዚህ ፕሮግራም አላማው የአላህ ባሮችን መጥቀም ስህተት ላይ ሊወድቁ የሚችሉ ሰዎችን ስህተት ላይ እንዳይወድቁ መታደግ ስህተቱ ላይ የወደቁ ሰዎችም ራሳቸውን እንዲፈትሹ ሐቅን እንዲፈልጉ ከማድረግ አንፃር ይህ ትምህርት ኢንሻአላህ ተዓላ ዙሪያ ብዙ ተለፍቶና ተደክሞ ከተዘጋጁ ከዑለሞች መጽሐፍት የተወሰደና በጥቅሉ ከደጋቀደምቶች በምርጡ ክፍለ ዘመን ውስጥ የነበሩትን ጨምሮ ደጋቀደምቶች ቀደምቶች ከጻፏቸው ከዐቂዳ ክታቦች ጀምሮ የተወሰደ አልሐምዱሊላህ ረብ ዓለሚን። ሙስሊም እንደመሆናችን እኛ ጋር የመረጃ ጥረት የለም መረጃውን ሲረዱት የራሳቸው የግንዛቤ እጥረትና ችግር ካልሆነ በስተቀር ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ነገሮችን እናንተ ላይ ትቼ ሄጃለሁ እነሱን በሚገባ አስከያዛችሁ መቼም ማጠሙ ብለውናል። እነሆ ምንም ብንጣላ ሙስሊሞች እስከሆነ ድረስ ቁርአንና ሐዲስ ያስታርቀናል። ቁርአንና ሐዲሱንም የምንረዳው ሱሐባና ታቢዒዎች በተረዱት መልኩ ሊሆን ይገባል። ከዚህ ውጪ ሌላ ግንዛቤ እና አረዳድ አንፈልግም። ምክንያቱም አላህ በተከበረው ቁርአኑ ፈኢን አመኑ ቢሚስሊ ማአመንቱም ቢሄብር

አላህ ስብሐነ ወተዓላ አስወግዷል። አስወግዶ ነቢያችንም ዐለይሂ ሰላቱ ወሰላም ልዩ የሆኑ በቁርአንና በሐዲስ የታነጹ ትውልዶችን ማፍራት ችለዋል። ቁርአንና ሐዲትን መመሪያቸው ማድረጋቸውም በዘመኑ የነበረን ፈሳድ አራርገው ማስወገድ ችለዋል። ሰዎችንም ምንም መጥቀም መጉዳት የማይችልን ነገር ከመገዛት በማውጣት አላህን ስብሐነ ወተዓላ ብቻ እንዲገዙ አድርገዋቸዋል። በአዱንያ ለተወሰነ ጊዜ ኸይርን ስራ እየሰሩ ኖረው ዘለአለማዊ የሆነችውን ጀነትን የሚያገኙበትን እድልም ፈጥረውላቸዋል። ቁርአንና ሐዲስን ማሪያቸው አድርገው ለአላህ ብለው ባደረጉት እንቅስቃሴ ጅሃድና ዳዕዋም ምድር ላይ ሰላም ሰፍኗል። ለእስልምና ትልቅ ነገር አበርክተው አልፈዋል። ከሰሐቦች፣ ከታቢዕዮች በኋላም የነበሩ ትውልዶች የእነሱን መንገድ ይዘው በመጓዛቸው ብዙ ኸይርን ሰርተዋል። የተለያዩ አለመግባባቶችና መከፋፈሎች የተፈጠሩትም የነሱን ጎዳና መከተል ስናቆም ሰዎች ከቁርአን ከሐዲስ ይልቅ የግለሰቦችን ንግግር መከተል ሲጀምሩ ነው። በዚህም ምክንያት ከቁርአንና ከሐዲስ ውጪ ከሰሓባ ንግግር ውጪ የማንንም አዲስ ንግግር አንቀበልም የሚሉ ሰዎች ያላቸው አቋም እንደ መጤ እንዲታይና አዲስ እምነት ያመጡ ናቸው እንዲባል አድርጓል። በዚህም ነቢያችን ሰላቱ ወሰላም በዳአ ልእስላሙ ገሪበን ወሰየዑዱ ከማ በዳ ገሪባ ፈጡባ ሊል ጉረባ ያሉት ነገር ተከሰተ እስላም ሲጀምር መጀመሪያ አዲስ ተደርጎ ባድ ነገር ተደርጎ ይታይ ነበር። መሀል ላይ ደግሞ አላህ ሱብሓነሁ ወተዓላ ነሱሮት ዲን እስላም የበላይ ሆኖ ቆይቷል። ከጊዜ በኋላ ዳግም መጀመሪያ ሲመጣ ባድ ተደርጎ ይታይ እንደነበረው ትክክለኛ እስላም ወደፊትም እንደ አዲስ ነገር እንደ መጤ ነገር የሚታይበት ወቅት ይመጣል ያሉት ትንቢት ተከስተ። ሱናን አልለቅም ከረሱልና ከሰሓቦች መንገድ ውጭ ሌላን አልቀበልም ያለ ሁሉ የተለያዩ መጥፎ ስያሜዎች ይለጠፉለት ተጀምሯል። በዚህም ሙስሊሞች እርሰበርሳቸው እንዲተቻቹ፣ እንዲዛለፉ፣ እንዲተፋፈሉ ዋናውን ዓላማቸውን እንዲዘነጉ ሰበብ ሆኗል። የቅድሞ አንድነታቸው ይመጣ ዘንድ አንድ እጅ ሆነው ለዲናቸው ትልቅ ነገር የሰሩ ዘንድ የአላህ ገመድ ላይ መንጠልጠል ይኖርባቸው፣ ቁርአንና ሐዲሱንም ሰሐቦች በተረዱት መልኩ እነሱ በተረጎሙት መልኩ መተርጎም ይኖርባቸዋል። የረሱል ሰለሏሁ ዐለይሂ ወሰለም መመሪያ መጣስ የደጋ ቀደምቶችን ፈለግ መልቀቅ የኡማውን አንድነት የሚበሳትን ጠላት እጅ እንዲያስገባ የሚያደርግ መሆኑን በማወቅ በሩን ለመዝጋት ሁሉም ያቅሙን ጥረት ሊያደርግና አንድ የሚያደርገንን ከሰማይ የወረደውን ብቸኛውን የአላህን ቁርአን የእሱ ማብራሪያ የሆነውን የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ በመያዝና ከሌሎች ለሱ ቅድሚያ በመስጠት ከዚህ ከተጋረጠው ትልቅ የመነጣጠል አደጋና የጠላት መጫወቻነት መዳን ይቻላል። ምንም እንኳ ፊትና ቢበዛ ልዩነት ቢበዛ ቁርአንና ሐዲስ ካሉ ድረስ ወደ ሐቅ የሚጣሩ አላህን የሚፈሩ ዕለሞች እስካሉ ድረስ እንሻላህ ተዓላ የእስላም ኑሩ ይቀጥላል። ጠላቶችም ያሰቡት ሙሉ ለሙሉ አይሳካላቸው። ከውጭ እስላምን ማጥቃት ቢያቅታቸው ውስጥ ያሉ ሰዎችን የእስልምናን ምንነት ጠንቅቀው ያልተረዱ ሰዎችን በመጠቀም እስልምናን ለማጥፋት እና ሙስሊሞችን ለመከፋፈል የተለያዩ ጥረቶችን ያደርጋል። ከውጪ የሚያሴሩት ሴራ ሲጋለጥና ሰዎች ሲጠነቀቀው ተገሃዳዊው ሴራቸው ይልቅ የውስጥ ለውስጥ ሴራዎችን አጠናክሮ ይቀጥላሉ። ከውጭ የሚመጣን ጠላት ምንነቱን በማወቅ ሁሉም ይጠነቀቃል እና ከውስጥ ግን የሙስሊሙን ልብስ ለብሶ በሙስሊሙ ቋንቋ እየተናገሩ የእስላምን መሠረት ለመናድ መሞከር ኡማው እንዲበታተን ማድረግ ውጤቱ ከፍተኛ መሆኑን ያቆታልና ከጥንት ጀምሮ እስላምን በሙስሊሞች ለመምታት ጥረት ማድረጋቸው የሚታወቅ ነው። አብዱላህ ኢብኑ ሰባ በመባል የሚታወቀው አይሁዲው በዑስማን ብን- አፋን ዘመን ከላይ እስልምናን ያንጸባረቀ ከስር ኩፍሩን ጠመቱን ይዞ ዑትማን እንዲገደል ሰበብ የሆነው እሱ ነው። ከዛ በኋላም ኸዋርጆች ብቅ እንዲሉ ኸዋርጆች እንዲመጡ ሰበብ የሆነውም እሱ ነው። የውማው እርስ በርስ መጋጨትና ከቁርአን ዙሪያ ከቦ አላህን ፈርቶ ፈትሃዊ ሆኖ የእስልምና ገመድ ላይ አለመተሳሰር ዋናው የውማው ሽንፈትና የበታችነት ሰበብ ነው። ይህንኑ ቀዳዳ ያወቁ ሰዎች ናቸው ከጥንት ጀምሮ በሙስሊሞች መሀል አለመግባባት እንዲፈጠር ክፍፍል እንዲፈጠር አንዱ ሌላኛውን ጠላት አድርጎ እንዲያይ የሌለበትን ነገር እንዲለጥፍ الى اخره ያደረጉት እንደ ሺዓ እና ሙርጂዓ እንደዚሁ ከደርያም ያሉ ዋና ዋና የሚባሉ የተሳሳቱ ጎዳናዎች መሰረት የሆኑት መነሻ የሆኑት ጉሩፖችን የተፈጠሩት በዚህ ሆነ። ፈላከን الله سبحانه وتعالى ዲኑን የሚጠብቁ ዘበኞችን በየጊዜው አስቀምጧልና ዕልሞች ሐቅና ባጥን ይለያሉ። ትክክለኛው ይህ ነው ተከተሉት፣ ይህ ደግሞ ባጥል ነው ተጠንቀቁት፣ በማለት የአላህን መንገድ ትክክለኛውን ጎዳና የሚያብራሩ ከተሳሳተው መንገድ የሚያስተነቅቁ ዑለሞችን አላህ Subhanahu Ta'ala በየጊዜው ያስገኛል። በዚህም እና نحن نزلنا الذكر وإنا له لحافظون የሚለውን ቃሉን ተግባራዊ ሆኖ ምድር ላይ እንዲታይ አላህ አድርጓል። ሸሪዓውን ያመጣነው ነው እኛው ነን፣ ቁርአኑን ያወረድነው እኛው ነን፣ እኛውን ተጠብቀው አለ። ወላህ Subhanahu Wa Ta'ala በየዘመኑና በየሀገሩ ምንም ጊዜው ወደ ቅያማ የተቀረበ ቢመጣ የነቢያት ወራሾች አሉ። የጠመሙ ሰዎችን ወደ ቀናው መንገድ የሚያመላክቱ አላባቂዎች የሚያደርሱባቸው ግፍና በደል ላይ የሚታገሱ፣ ልባቸው የሞቱ ሰዎችን በቁርአን ሕያው የሚያደርጉ፣ ሐቅን ከማያት አይኑ የታወረን ሰው እንዲያይ የሚያደርጉ፣ ኢብሊስ የተጫወተባቸው ሰዎችን ከኢብሊስ የሚያድኑ፣ በዚህ ብሎበት ሜዳ ላይ ዋልሎ የቀረን ሰው ሁሉ ወደ ትክክለኛው መንገድ የሚመልሱ ዕለሞችን፣ ዱዓቶችን አላህ ሱብሓነሁ ወተዓላ በየጊዜውና በየሀገሩ ይፈጥራል። ይሄን ትልቅ ዓላማ ለማሳካትም ነፍሳቸውን፣ ንብረታቸውን፣ ሕይወታቸውን አሳልፈው የሰጡ ለኡማው ኸይርን ነገር የሚሰሩ ኡማው ግን ሐቃቸውን በሚገባ ሊጠብቅላቸው የማይችል የአላህን ሱብሓነሁ ወተዓላ ቁርአንና የረሱሉን ሰለላሁ ዐለይሂ ወሰለም ሱና ታላዋቂዎች መዘላበድና ማጣመም የሚጠብቁ ቢድዕና ሱናን የሚለዩ በቁርአን ላይ እንደፈለጉ የሚጫወቱ ሰዎችን ምንነታቸውን የሚያጋልጡ ያለ እውቀት የሚናገሩ ሰዎችን አፋቸውን እንዲይዙ የሚያደርጉ አላህ ስብሐነሁ ወተዓላ ሸሪዓውን በእነሱ ሊያስጠብቅ ያስገኛቸው የአላህ ባሮች አሉ። ማንኛውም ሰው በእስላም ስም እስላምን ለማፍረስ ሙስሊሞችን ለማደናበር ቢሞክር ከላይ የጠቀስናቸው አይነት ሰዎች በየቦታው በየዘመኑ እንሻላህ አሉ። አንዳንድ ቦታ ላይ ብዙ ሊኖሩ ይችላሉ፣ አንዳንድ ቦታ ላይ ቁጥራቸው ሊያንስ ይችላል። አንዳንድ ቦታ ላይ በግልጽ ሊታወቁና ተሰሚነት ሊኖራቸው ይችላል። ሌላ ቦታ ላይ ብዙ ነገር ሊባሉ ይችላሉ። ለህዝቡ ጥሩ ነገር ያደርጋሉ፣ አላዋቂዎች የተለያየ ነገር ላያቸው ላይ ይለጥፋሉ። ሆኖም አላህ ሱብሐነሁ ወተዓላ ሸሪዓውን በእነሱ እንዲጠበቅ ያደርጋል። ለምሆነም በየጊዜው ሊፈጠሩ የሚችሉ ብዥታዎችን የመመለስ ግዴታ አለብን። አላዋቂውን ኸይር ፈላጊውን ኡማ እንዳይታለል ትክክለኛው ይህ ነው ይህ የተሳሳተ ነው የማለት ግዴታ አለብን። ይህም የደጋ ቀደምቶች መንሀጅም ጭምር ነበር። ቢድዓ በተፈጠረ ቁጥር ሁሉ ታቢዕዮች፣ እንደዚሁ ደግሞ የሰሓቦች የመጨረሻው ዘመን ላይ ብቅ ማለት የጀመሩ እንደ ከደርዮች በጊዜው የነበሩ ዑለማዎች፣ የዲኑ መሪዎች ሐቂቃቸውን አጋልጠዋል። የተሳሳተ አቋማቸውን በቁርአንና በነብዩ ንግግር መልሰዋል። ከነሱ በኋላ የነበሩ ታቢዕዮችም፣ አትባዕ ታቢዒንም በየጊዜው በየሀገሩ ይከሰቱ የነበሩ አዳዲስ ነጠ የሆኑ አስተሳሰቦችን አጋልጠዋል። በዚህ ዙሪያም ብዙ ክታቦች ተጽፈዋል። ሱሐቦች፣ ታቢዎች የተናገሩት ንግግርም ተዘግቦ ቁጭ ብሏል። ሐቅን ለህዝቡ ማስተማር ከስህተት ማስጠንቀቅም ከጅሃድ ተመደበ። ሐቅና ባጥል ሁሌ እንደተጣሉ ነው። ሆኖም የአማረ መጨረሻና የበላይነት ለሐቅ ነው። ስለዚህ ኩፍርና ኢማን፣ ኸይርና ሸር፣ ሱናና ቢድዓ በየጊዜው መጋጨታቸውና ሁለቱንም የሚከተሉ ሰዎችም እኔ ነኝ የምቆጣጠረው ለማለት መጣራቸው የማይቀር ነገር ነው።

በእምነት ላይ በዐቂዳ ላይ ብዥታን የሚፈጥሩ ሰዎች መፈጠራቸው የማይቀር ነው፣ ለፈተና አላህ ስብሐኑ ተዓላ ባሮቹን እንዲሁ ባዶ ሜዳ ላይ አይጥልምና። ብዥታ የሚፈጥሩ ሰዎች በተነሱ ቁጥር አላህ ስብሐኑ ወተዓላ አህለል ዕልምን ሐቅና ባጥሉን እንዲለዩ፣ ብዥታውን እንዲያስወግዱ ቁዋውን ይሰጣቸዋል። አላህ ስብሐኑ ወተዓላ ባሮቹ ላይ ካለው ሐቅ አንዱ አላህ ያወረደው ቁርአን ላይ የሚጫወቱ የረሱሉ ሰለም ዲን ላይ የሚቀልዱ ሰዎችን መጋፈጥ ነው፣ ያመጡትን ብዥታ ተርጎ ማስወገድ ነው የቁርአንና ሐዲስ ብርሃን በምንም ሳይደፈርስ እንደ ጠራ እንዲቆይ ማድረግ ነው። አላህ ሱብሐነሁ ወተዓላ ከጨለማ ወደ ብርሃን እንዲወጡበት ብሎ ያወረደውን ቁርአን ከብርሃን ወደ ጨለማ እንዲገቡበት ሰዎች ሊያደርጉት አይገባም። ሲያደርጉትም ታይቶ ዝም ሊባል አይገባም። ሰዎች መንገድ ላይ ያለን እንቅፋት ማስወገድ፣ እሾህን ማንሳት፣ ጉርጓድን መድፈን ተለቃጅር እንዳለ ሁሉ ከዛ በላይ ደግሞ ሰዎች ወደ አላህ የሚጓዙበትን አፍራጥ ሙስተቂምን በእንቅፋት እንዲሞላ የሚያደርጉ ሰዎችን እንቅፋት ማስወገድ ትክክለኛው ዐቂዳ ይህ ነው ብሎ መናገር ከምንም በላይ ሰዎችን መርዳትና መጥቀም የምንችልበት የኸይር ፈርስ ነው። ይኸው በሰሂህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ጃሂዱል ሙሽሪኪን ቢአምዋሊኩም ወአንፉሲኩም ወአልሲነቲኩም ብለው ተናግረዋል። አልኢማም አሕመድ በዘገቡትና ኢማሙ ዘሀቢ እንደዚሁ አልባኒ፣ ሌሎችም ሰሂህ ባሉት ሐዲስ ሙሽሪኮችን በገንዘባችሁም በነፍሳችሁም በምላሳችሁም ታገሏቸው ብሎ በምላስ መታገል ማለት ሐቅና ባጥልን ግልጽ አድርጎ መናገር ማለት የሕይ ብኑ የሕያ በመባል የሚታወቀው ታላቁ ሁለት መቶ ሀያ ስድስተኛው ዐመተ ሂጅራ ላይ የሞተው ዓለም ደግሞ ምን ይላሉ? አዘወዕ ዐኒ ሱነቲ አፍደሉ ሚነል ጂሃድ ይላል። ለሸሪዓ ለሱና መከላከል በሰይፉ ከመጋደል የተሻለ እና የበለጠ ነው ይላሉ። ከዚህም በመነሳት ሸይኹል ኢስላም ረሒመሁላህ ተዓላ ይላሉ፣ ፈራዱ ዐለ አህል ብድዕ ሙጃሂድ አዲስ ፈጠራዎችን የሚያመጡ ሰዎች ላይ ረድ የሚያደርጉ ስህተታቸውን የሚያጋልጡ እና ሐቁ ይህ ነው ብለው የሚያስተምሩ ሰዎች የእነሱ ስራ ከጅሃድ ይቆጠራል፣ ጅሃድ ነው ብለው ነው። እንሻ አላህ ተዓላ ከእዚህ በመነሳት በአላህ ፈቃድ በዘመኑ በተለይ ሀገራችን ላይ ብዙ ሰዎችን ለብዥታ እየዳረገ ያለውን የአሕባሽን እምነት በተመለከተ ዋና ዋና የሚባሉ እነሱ ሐቅን የኻለፉባቸው ነጥቦችን እያነሳን ከቁርአን፣ ከሐዲስ፣ ከሰሐቦች ንግግር፣ ከታቢዒዮች ንግግር ከዛም በኋላ ጥሩ ክፍለ ዘመን ብለው ነብዩ ሰለላሁ ዐለይሂ ወሰለም የመሰከሩለት ዘመን ላይ ከነበሩ ሰዎች ንግግር በመነሳት ያለውን ሐቂቃ ለማየት እንሞክራለን። ሌዳኝን የሚችለው ቁርአንና ሐዲስ ብቻ ነው፣ ፉላንና ፉላን አይደለም። ፉላንና ፉላንን ንግግሩን መጥቀስ ካስፈለገም ይህን ንግግር ከየት መጣው እንላለን። ወይላ ግለሰብን ከሆነ የምንከተለው የግለሰቦች አስተያየት፣ የግለሰቦች ግንዛቤ፣ የግለሰቦች ፍላጎት ገደብ የሌለው ዳርቻ የሌለው ባህር ነው። አላህ Subhanahu Wa ተገዙን ያለው በቁርአንና በሐዲስ ነው። በግለሰቦች አስተያየት አይደለም። ተጋቀደም ተው ሰሐቦች ታቢዒዎች ግለሰቦች ከመሆናቸው ጋር ለምን ታዲያ ሰሐቦች ስላላቸው ልንችላለን? አላህ የሰሐቦችን መንገድ እንድንከተል አዞናል። እነሱ እንዳመኑ ተመኑ ብሎናል። የሙእሚኖችን መንገድ ተከተሉ ብሎናል። የሙእሚኖች መንገድ ማለት የሰሐቦች መንገድ ማለት ነው። ነው ባልነበት ጊዜ በተለያየ መልኩ ቁርአንና ሐዲስን እያቀረቡ አላዋቂ የሆኑ ሰዎችን ብዥታው ተመክተት ቁርአንና ሐዲስ ላይ ግልጽ በሆነ መልኩ የተቀመጡ መረጃዎችና መልእክቶችን ይሄ ታእዊል ያስፈልገዋል እያሉ በታእዊል ስም በታእዊል ሽፋን የቁርአን ጥቅሶችን የሐዲስ ጥቅሶችን ትርጉም አልባ ማድረግ፣ ውስጣቸው ላይ የተቀመጠውን መልእክት ማስተባበል፣ ቁርአን በማስቀራት ስም ምንም የማያውቁ ውስጣቸው ንጹህ የሆነ የአላህ ባሮችን ኩፍር ውስጥ፣ ቢድዓ ውስጥ፣ ሽርክ ውስጥ መክተት ደጋግ ቀደምቶችን በስም ደረጃ ሁሉ እያነሱ መስደብና መዝለፍ፣ እኛን የካለፈ ሁሉ ካፍር ነው ከእስላም የወጣ ነው ብሎ በሙሉ ልብ መናገር ከእነሁ ሐቁ ያለው እነሱ ጋ ነው ያለምንም ሸክ፣ ነቢዩ በመሃላቸው ያሉ እስኪመስል ድረስ ሊማዛ ሃዛል ዑድዋን ሊማዛ ሃዛል ኢዕቲዛዝ ቢንነፍስ፣ ይሄ ሁሉ በራስ መተማመን በራስ መደነቅ አልፎ ሁሉ የኺላፍ መስእላ ላይ ሁሉ እነሱን የኻለፈ ሰው ሁሉ ካፍር ነው፣ ሙስሊሞችና ወሃቢዎች ይችላሉ። እና ኢና ሊላሂ ወኢና ኢለይሂ ራጂዑን። አምስቱ ሶላታቸውን የሚሰግዱ በነብዩ የሚያምኑ በቁርአን የሚያምኑ በአኺራ የሚያምኑ ሰዎችን የአሕባሽን ፍክራ ስላልተቀበሉ ብቻ ሌላ ጎራ ተደርገው ሙስሊሞችና ዋህብዮች ይባላል። አላህ አርሽ ላይ ነው ያለ ሁሉ ካፍር ነው ይባላል። በአላህ ዙሪያ የመጡ አላህ ስለ ራሱ ቁርአን ላይ የተናገራቸው ነቢያችን ስለ ጌታችን አላህ ሐዲታቸው ላይ የተናገሯቸው ነገሮችን የተናገረና በተቀመጠው መሰረት ሰሐቦች፣ ታቢዒዎች አንብበውት ባለፉት መሰረት አንብበው ተርጉም የሚያልፉ ሰዎችን ሙጀስማ፣ ሙናፍቅ፣ ካፊር ይለህ፣ ወዴት ነው የምንሄደው? አላማው ምንድን ነው? እንዲህ አይነቱ ንግግር ኬት ነው የመጣው? ኬት ነው የተወሰደው? አላዋቂ ከሆነ እናስተምሯለን። ጃህልን ማስተማር፣ የተሳሳተን ሰው መንገድ ማሳየት፣ ብዥታ ያለበትን ሰው በሕክማ በዕልም በጉልበት ሳይሆን በሰደብ ሳይሆን በቁርአን በሐዲስ ሐቅን ማሳየት እና ብዥታውን ማስወገድ ነው። የሙዕሚኖች ስራ፣ ኸይር የሚፈልጉ ሰዎች ስራ ይሄ ነው። እንዲሁ በደፈናው የአላህ ባሮችን ከእስላም ማውጣት፣ የተውሂድ አካል የሆኑ ብዙ ነጥቦችን ይሄ ተውሒድ አይደለም፣ በዓዳ ከተገኘ ሰዎች ዘንድ ከተደረገ ምንም ችግር የለውም እያሉ የዕባዳ አካሎችን ወደ ዓዳ መውሰድ ከ ደጋቀደምቶች ኢጅማዕ ያደረጉበትን ጉዳይ ኢጅማዕን ኸልፎ ቁርአንና ሐዲስን ከመከተል ይልቅ ፈለስፍናን የዕልመል ከላምን ያስቀደሙ ሰዎችን ንግግር በመያዝ የሶሐባ፣ የታቢዒ የታቢዒ ታቢዒንን ንግግራቸውን፣ ኢጅማዓቸውን እየጣሱ ኢጅማዕን ነቅብ ያደረገ አስተያየት ተከትሎ በዚህ ሰው ማክፈር ፈልቅ የሆነ አደጋ። ኽላፍ ባለበት ጉዳይ ላይ ሰው ማክፈር አይቻልም። ኽላፍ የሌለበት በተቃራኒው ኢጅማዕ ያለበት ጉዳይ ላይ ሰውን ማክፈርና የደጋ ቀደምቶችን መጽሐፍ አንድ ጎን ጥሎ ከጊዜ በኋላ የመጡ መጽሐፎችን በነሱ ፋንታ ተክቶ ኡማውን ወደ ተሳሳተ መንገድ መምራት በዘመኑ ያለውን ሙስሊም ምርጡ ትውልድ ብለው ነቢዩ ከመሰከሩለት የሰሓቦች፣ የታቢዕዮች፣ የታቢዕ ታቢዒን ጀማሃ መለየት ትልቅ አደጋ በመሆኑ ይሄን ነገር ታሳቢ በማድረግ የአሕባሽ እምነትን ምንነት እንደዚሁ ደግሞ በዋነኝነት የሚነሱ እንደ እስቲጋታ፣ ተወሱል፣ ተበሩክ፣ እስቲዋ የአላህ ሱብሃነሁ ወተዓላ ስምና ባህሪያት እነዚህና ሌሎችንም የምንዳሰስበት ነው። በዚህ ዙሪያ እጅግ በጣም በርካታ መጽሐፎች ተጽፈዋል። አልሐምዱሊላህ መረጃ እጦት የለም። ከጥላቻ በመነሳትም ምንናገረው ንግግር አይኖርም። ዋና ዋና ዐቂዳነት ከክታቦቻቸውን መጀመሪያ ጊዜ ነገሩ ተጋልጦ እኛ ሀገር ከመምጣቱ በፊት የነበረውንም እትም ከዛ በኋላ ተሻሽሎ የወጣውንም እትም በሚገባ ደጋግ የሚያነብብ ያለ ከዛ በኋላ በረድ መልኩ የተጻፉ በርካታ መጽሐፎችን የማንብብ ያለው ከተለያዩ ይህ አቋም ካላቸው ሰዎች በቀጥታም በእትሷል አማካኝነትም ተነጋግሬያለሁ። አሕባሽ የመጣውና እኛ ሀገር የገባው ከሶስት አመት በፊት ቢሆንም ከስምንት አመት በፊት ጀምሮ ኪታቦቻቸው የሀገሮቻችን መሻይኮች ዘንድ ባለማወቅ የገቡበት ተሰውፍ ውስጥ ጠልቀው እንዲገቡ ለማድረግ ታቦች የሚደርሱበት ሁኔታ ነበር። ከዛ ጊዜ ጀምሮ ታቦችን አይተናል። አሁን ደግሞ ነገሩ ይፋ ከወጣ በኋላ አዋቂውም ጃሂሉም ነገሩን እያወቀው መቷል። ሐቅ ግልጽ ነው፣ ንጹህ አእምሮ ላለው ሰው ሁሉ የሚገባ ነው። ባጥል ግን ታግሎ እንጂ አታሎ እንጂ ወደ ንጹህ ልቦና ባለቤቶች በቀላሉ አይገባም። ወሊላህ አልሐምድ። ኡምተል እስላም ከነፍሱ ከንብረቱ በላይ ዲኑን ይወዳል አላዋቂዎች ካልሆኑ በስተቀር ከቁርአንና ከሐዲስ የሚጋጭን ነገር አይቀበሉም። ስለዚህ ወገኖች ሆይ ሐቂቱ ጋ ነው ረሱላችን ሰለላሁ ዐለይሂ ወሰለም እንደሚያስተማሩት ለተሳሳተ እምነት መረጃ ተደርገው የሚቀርቡ የቁርአን አያዎችን እንዲሁ አቅራቢው ስላነበበ ብቻ ሳይሆን እስቲ በዚህ ዙሪያ ሰሓቦች ምን አሉ፣ ታቢዕዮች ምን አሉ፣ ታቢዕ ታቢዒን ምን አሉ፣ ቀደምት የተፍሲር ዕለሞች ምን አሉ ብለን እንጠይቅ። እንደዚሁ ደግሞ መረጃ ተደርገው የሚቀርቡ ነገሮችንም ምንጫቸውን እንጠይቅ። አሊ ላይ ያለ ያሌለው ይለጠፋል። አቡበክር ሲዲቅ ላይ ያላሉት ይለጠፋል። ሌሎችም ቀደምት ዕለሞች በተለይ አንዳንድ መሰላዎች ላይ የአሽዕርያ መንገድ ላይ ተሳስተው ከገቡ ብዙ ነገሮችን እነሱ ላይ ይለጠፋል። መስደሩ የት ነው ሲባል ያልሆነ ክታብ ላይ ይነገራል። መስደሩ የተጠቀሰው ምንጩ ላይ ሄዶ ሲፈለግ መሰረት የለውም። አንዳንዴ ደግሞ መውዱዕ የሆነ ሺዓዎች ቀጥፎ ያመጡትን ሐዲስ በቁርአን እና በሐዲስ ከፀሐይ በላይ ግልጽ ሆኖ የተቀመጠውን መረጃ ትተን አንዳንዴ ምንጩ ለማይታወቅ ሌላ ጊዜ መውዱዕ ለሆነ ሌላ ጊዜ ኢማም ከመሆኑ ጋር ዓለም ከመሆኑ ጋር ተሳስቶ የገባበት እምነት ጎዳና የተሳሳተን ሰው ንግግር እያመጡ እንዴት ተደርጎ ነው ፍንትው ያለውን ከፀሐይ በላይ ግልጽ የሆነውና አይን ላለ ሁሉ የሚታየውን ብርሃን ግራቀኝ ተብሎ ጨማምሮና ቀናንሶ እንጂ ሰዎች ሊረዱት ከማይችሉ መረጃ ጋር እንዴት ነው የምናነጻጸው አላህ ሱብሓነሁ ወተዓላ ዲን እስላምን ኑር ብሎታል። የረሱልና የአላህ ንግግር ኑር ነው፣ ብርሃን ነው፣ ገልጽ ነው። ቁርኣንና ሐዲት የወረደው በዐረብኛ ነው። በዐረብኛ የወረደውንም ቁርኣን ሶሐቦች በዐረብኛ በሚገባ አብራርተውታል። ታቢዒዮች አብራርተውታል። ከዛ በኋላ የነበሩ የእነሱን መንገድ የተከተሉ ሰዎች አብራርተውታል። ይህንኑ ተከትለን ነው የምንሄደው። በዚህ ዙሪያ በአሕባሽ እምነት ዙሪያ ነገሮች ብቅ ማለት ከጀመሩበት ጊዜ ጀምሮ ዑለማዎች ብዙ ብለዋል። ይህንን እምነት ይዞ የመጣውንም ግለሰብ። በአካል ያገኙት ያነጋገሩት ሰዎች ሁሉ ሳይቀሩ በዚህ ዙሪያ ኢንሻአላህ ተዓላ ድምጻቸውንም ጭምር የምናገኝበት ሁኔታ ይኖራል። ኢማም አልባኒ رحمه الله አብደላ ልሀረሪን አግኝተዋል። الحرري ምን አሉ፣ በሱ ዙሪያ የምናየው ይሆናል። ሌሎችም መሻይኮች አሉ፣ በዘመኑ የነበሩ የገመገሙት አብረውት ተጠምጠው ንቃሽ ያደረጉት ሰዎች አሉ። ምን አሉ? ከጻፋቸው ጽሁፎችና ክታቦችስ፣ ከተናገራቸው ንግግሮችስ ምንድነው የምናገኘው? ከዚህ ነው ፍርድ የምንሰጠው። ይሄንኑ መሰረት አድርገን ነው ምን ወላ የጅርመንኩም ሸነአኑ ቀውሚን ዓላ አላ ተዕድሉ። ስብሐነሁ ወተዓላ አስጠንቅቆናል ያለ መረጃ እንዳንናገር። ሐቁ ይህ ነው ከመረጃ ጋር፣ ይህ ስህተት ነው እንደዚሁ ከመረጃና ከምክንያት ጋር ማለት ነው። አላሁ አዕለም የዛሬ ትምህርታችን በዚህ ያበቃል። በመጨረሻ ደግሞ ቅድም መግቢያ አካባቢ ላይ ያልኩት የዚህ የትምህርት ዓላማው ሐቅን እንድናውቅ፣ ባለማወቅ ወደ ተሳሳተ ጎዳና ሊሄዱ የሚችሉ ሰዎችን ሐቁን አውቀው እንዲኖሩ በተለያየ መልኩ ተሳስተው ሆን ብለው የገቡ ሰዎችም ቆም ብለው ራሳቸውን እንዲፈትሹ ነው፣ ሐቁን እንዲያውቁ እንዲከተሉት። ይህ ነገር እውነት መስሏቸው የገቡ ሰዎችም ራሳቸውን እንዲፈትሹ ነው ያለው። ዱንያ ላይ ዱንያ የፈተና ሀገር ነው። ስራ ጠልተሻገር አልያ ደግሞ ነቢ ሰላም በአካል መጥተው አንተን ሐቅ ላይ ያለህ ሌላውን ሁሉ ካፍር ነው